ትልቅ የሚያደርገው ነገር የደመራ ስርዓቱ ነው። እንግዲህ ደመራ ይደመራል። ጥምቀት ላይ ከተራ እንደሚባለው እንዲሁ መስቀል ላይ ደግሞ ደመራ ተብሎ ትልቅ ደመራ ይደመራል። ሊቃውንት አባቶቻችን ለእለቱ የሚመጥን ለእለቱ የተስማማ ወንጌልን እንዲሁም ደግሞ የወረቦች ዝማሬዎችን ያቀርባሉ። በእለቱ ልዩ የሆነ ስለ ቅዱስ መስቀል የሚያወሳ ቅዱስ መስቀሉ እንዴት ተገኘ፣ ቅዱስ መስቀሉ ለኢትዮጵያ ቤተክርስቲያን ምኗ ነው። ከነገረ ድህነት አንጻር ቅዱስ መስቀል እንዴት ይታያል የሚለው በስፋት ይሰበካል። በሰዓቱ ጌታችን የተሰቀለበት መስቀል ድውያንን ሲፈውስ፣ ሞት ሲያነሳ የተመለከቱ አይሁድ በምቀኝነት ይሄ መስቀል ተቀብሮ እንዲቀር በማሰብ ማለት ነው በማሰብ ቀብረውት ነበረ። ያ ብቻ ሳይሆን ያ መስቀል ከተቀበረ በኋላ የከተማው ሰው ሁሉ ቆሻሻ እንዲጥልበት ትዕዛዝ አዋጁና አውጆ ነበረ። እንግዲህ ለ300 ዓመታት ነው ቆሻሻ ሲጣልበት የቆየ። በኋላ ነው የንግስት እሌኒ የቆስጥንጥኖስ እናት ንግስት እሌኒ ለኢየሩሳሌሙ ሊቀጳጳስ ደብዳቤ አስጽፋ ወደ ኢየሩሳሌም ተጉዛ እንግዲህ መስቀሉን ከመስከረም 17 እስከ መጋቢት አስር ድረስ ሌትና ተቀን ይላሉ አባቶቻችን አስቆፍራ በዚያ መልኩ ነው እንግዲህ መስቀሉ እንዲገኝ የሆነው አረጋዊ ኪራኮስ የሚባል አንድ ሽማግሌ ነበር። እና ይህ ሽማግሌ በጠዋት ተነስቶ ለእሊኒ ያሳያት። ደመራን ደመረች፣ ጣንን አጨሰች። ያምጣን ደግሞ ሰገደ። መስቀሉ ተገኘልልኛ እያሉ ነው እንግዲህ መስቀል ብርሃን ለኩሉ ዓለም መስቀል የዓለም ሁሉ ብርሃን ነው እያሉ ነው። መስቀል አብርሃ በከዋክብት አሰርገዋ፣ መስቀል እንደ ከዋክብት በሰማይ ላይ እንደሚገኝ አበራ እያሉ እኒን የመሳሰሉ ዜማዎችን ነው ሊቃውንቱ የሚያስሙት፣ አምመው ጠምጥመው እጅግ አምረው ነጭ ለብሰው እንደ እንደ ከዋክብት በስተው ሚከበር ባህል ነው። መስቀል አበባ ነውባ አበባ አደ አበባ ነሾባ አበባ እሌኒ ንግስት ሃሰሰት መስቀሎ እሌኒ ንግስት ሀሰሰት መስቀሎ እንባቆም ነቢይ ዘአንከረ ግብሮ እንባቆም ነቢይ። ዘአንከረ ግብሮ እንባቆም ነቢይ ዘአንከረ ግብሮ እንባቆም ነቢይ ዘአንከረ ግብሮ እሌኒ ንግሥት መስቀሉን ፈለገች። ነቢይ የተባለን ባቆም ደግሞ ነገሩን አደነቀ እያለ ነው። ቅዱስ ያ ድ ያስቀምጠው ያ ፍቅር የሆነው ክርስቶስ የሰውን ልጆች በሚያድንበት ሰዓት የፈጸመው ማዳን ፈጸመው በመስቀል ላይ ነው። ስለዚህ መስቀልን ስናስብ ምልክቱ ብቻ ሳይሆን ክርስቶስ ለእኛ ያደረገው፣ ሲያደርግ ደግሞ ለእኛ የሰጠን ብዙ ነገሮች አሉ። ብዙ አምላካዊ ስጦታዎች አሉ። ስታፊዎች አሉ። እነዚህም ቅድም እንዳነሳናቸው ድል አድራቂነት በተለይ በዲያብሎስ ላይ በሰይጣን ላይ ድል እንድናደርግ እንድንቀዳጅ፣ ከዚያ ደግሞ ፍጹም የሆነ ሰላም ሰጥቶናል።

ለእለነ አምን ወሀቤ ሰላም መድኃኔ ዓለም መስቀል መድኅን ለእለነ አምን። መስቀል ብርሃን ነው፣ ለመላው ዓለም መሰረት ነው፣ ለቤተ ክርስቲያን ሰላምን ሰጪ ነው። መድኃኔ ዓለም መስቀል መድኅን ነው ለምናምን ሰዎች ቤተ ክርስቲያን እንደምታስተምር እንዲ ያለ ትርጉም ያለው ዝማሬ ነው። ፍቅር ሳቦ ለወልድ አያል ነው የሚለው ፍቅር ነው ክርስቶስን ይሳቦና ያ ስለምንም የተደረገልንን ፍቅር በማሰብ በቅዱስ ስጋው በክቡር ደሙ ተወስነን ለቤተ ክርስቲያን የሚበጃትን የሚጠቅማትን እያደረግን እንዲሁ ደውሞ ከሁሉ በላይ ደግሞ ለሀገራችን ለኢትዮጵያ እየጸለይን ማሳለፍ ይገባናል። በዓሉ እንግዲህ የሀገር በዓል ነው። ሀገርም እንደ ሀገር ኢትዮጵያ የምትታይበት በዓል ነው እና ኢትዮጵያን የሚያሳይ መተባበራችንን፣ ባህላችንን፣ ሰላማችንን፣ ፍቅራችንን በሚያሳይ መልኩ ቅዱስ መስቀልን ወይም ደግሞ በዓለ መስቀልን ልናስብ ይገባል።